እንደ እንዲህ አድርጎ እንደ በቴ እልልታን ወዶ አስጥሎኛ። ይህን ያደረገሎት ማን ነው? ለእሱ ምን ይላሉ? በአንተ ላይ ላለው ጌታ ስሙ ለዘላለም ይባረክ ቆማችሁ ውስጥ ኢየሱስን አክብሩት አሌሉያ እንግዲህ ከሶስት ዓመት በፊት ይቆረጣል የተባለ እግር አሁን ይኸው ሰላም ሆኖ ኢየሱስ ፈውሷቸው ጌታ ነው አሜን አሌሉያ እንግዲህ የሆነልኝ ነገር እዚህ መድረክ ላይ ሶስተኛዬ ነው ስቆም፣ አሁን ሶስተኛዬ ነው። መጀመሪያ እግርሽ ይቆረጣል የደም ካንሰር ነው ተብሎ ከዚህ በታች እግሬንም ተፈወስኩ። ከዛ እንደገና ደግሞ ጨጓራ መም ነበረብኝ። አይኔ ይኸ አይም ነበር እየዞረ ዘይት ሰጠኝ። ያንን ዘይት እየቀባው እየቀባው በውሃም እያረኩ እየጠጣው ሆዴንም እየቀባው፣ ከዛ ጨጓራም የለ አይንም የለ አሜን። ሲቀጥል ደግሞ ሰይጣን ድብን እርር አለና ማታ ደህና የነበረው እጅ። ደህና ስጸልይ አምሽቼ አምልከን ቤት ፕሮግራም ተካፍለን እራት በልተን ተኛው ተዛ፣ ጠዋት ስነሳ ይሄ ቆሟል። ያድናል፣ አትሉ? ሃሌሉያ! እጅ የማን ነው? የእግዚአብሔር ነው። ከዛ ልጅ ያዘኝና ሐኪም ቤት ስፔሻሊስት የነርብ ሐኪም ከዛ ነርብ ነው፣ ነርብ ነው። አዎ እኔ ስፔሻሊስት አለኝ። እንግዲህ የተቀባ ልጅ አለኝ። መርፌው ሰጅ ቅባት ቀቢው ኖ ኢየሱስ ጌታ ነዋ፣ ያድናል። አረ ትልቅ ነው። ከዛ መጣው እዛ ጋ ነው የተቀመጥኩትና አይኔ ተፈውሷል። ቴሌቪዥንም ያህል ሰውም በደንብ ያል ሆዴም ተፈውሷል። ስድስት ዓመት እንቁላል አልበላሁም። በልቻለሁ። ሌላም በልቻለሁ። ለምንድን ነው ዝም ብሎ ልቤ ዝልል ዝልል ሲል ወጥቼ መሰከራለሁ አልኩና መሰከርኩ። ከዛ ቆየት ብሎ ነ ያለኝ ምንድን ነው ሲል ይሄ ደግሞ ነርብ ነው ተብሏል። የኋላ ጨበጨብኩም ዛሬ እንዲሁ ዝም ብዬ ነው። ቁጭ አልኩት። እንግዲህ ምንም ማድረግ አይቻልም። እስኪመጣ ዝምነዋ። አሜን የጠበኩ ጌታ ድንገት ይመጣ። እስኪመጣ ዝም ነው። ከዛ ምን አልሽ ሲለኝ፣ እኔ ስፔሻሊስት ዶክተር አለኝ። ማ ይባላል? ነብይ ዘካሪያስ። ከየት መጥቶ? ከጌታ ከኢየሱስ ክርስቶስ የተቀባ ነብይ አለኝ። ስለዚህ ይፈወሳለሁ። መድኃኒትም አልወስድ፣ መርፌም አልወጋ እዛ በዘይቱ ጥብ አደረገኝ። አድርገህልኛልና ለዘላለም አመስግነሃለሁ ማዳኑ ሲናገር እና ጌታ ታማኝ አይደለም እንዴ? እሱ ጌታ አይደለም እንዴ? እጅን የሰራ ማን ነው? እግርን የሰራ ማን ነው? እና ታዲያ የደም ካንሰር ብሎ የሚያስቆርጠው ማ ስለፈቀደለት? ይህን ነርብ ነው ብሎ ሊያቅማልያምል ማፈቀደለት ራሱ እግዚአብሔር ሰሪው እራሱ ካልፈቀደ፣ ዘራፍ! ጌታ ነው ያድናል። ወንድ ነው። እኔ ጀግና ልጅ ነኝ። እኔ አባቴ ወንድ ነው። ደግሞ ልጅ አልምሰላችሁ? የስድስት ልጆች እናት ነኝ። በደርግ ነው ጌታን ያገኘ ህፃን ልጅ አለምሰልች? ጌታ እድሜን ጨምሮ ነው። ጌታ ደግሞ ውበት ሰጥቶኝ ነው። ጌታ ደግሞ ሞገስ ሰጥቶኝ ነው። አሌሉያ! ለእኔ የደረሰ ጌታ ለናንተ እኔን የፈወሰ ጌታ ይፈውሳችሁ። ለእኔ የመጣ በክርባው በክብሩ በመገሱ በሃይሉ ሊያራምድ የመጣ ጌታ ታማኝ ነው። ለናንተ ይምጣ። ትንሽ ከረም አለና ደግሞ የአጥንት መሳሳት ይወገብ ከዛስ ቸርቻቴጅ የማገለግለው የጸሎት ጓድ ሄጅ እበረከካለሁ። በምን ወገብልበረከክል ብሎ የአጥንት መሳሳት አረ የለም ባክህን አጥንት ሙሉ ነው። ከዛ ዘካሪያስ የሰጠኝ ዘይት ነበረ በቻናል ሲተላለፍ ልብሴና ፍራሽ ላይ የተኛሁና ዘካሪያስ ጋ አሁን የምትሰራው አምላክታ እኔ ጋር አይደለ። ይሄ ዘይት እሱ የሰጠኝ አይደለም? የጸለይበት እና ታዲያ ምን ትሰራለ? የአጥንት መሳሳት ናውረድ ከኔ ላይ ውረድ። ሀሌሉያ! የአጥንት መሳሳት ወርዶ ይኸው፣ አሁን ጌታ ትልቅ ነው። ብር ኖሮኝ እኔ ለዘካሪያስ ባልሰጠው እግዚአብሔር እጁን እንዲዘረጋለት ትውልድን በማዳን የጸሎት ጓድ የሚኬሲ ነው የማገለግለው ዘወትር የፕሮግራሜ ላይ አለ። ዘወትር ሮብ ጸሎት ላይ አለ። ዘወትር ማክሰኞ ጸሎት ላይ አለ። ዘወትር አርብ ጸሎት ላይ አለ። እኔ ብር ኖሮታ ባንክ አውጥቼ ባልሰጠው የምሰጠው ነገር አለ። ኃይል እንዲሆነው፣ ክብር እንዲሆነው፣ እግዚአብሔር ሰው እንዲሰጠው፣ ሀብታም እንዲሰጠው ከፈለገ እንዲያመጣ ከፈለገ እንዲያመጣ፣ ይህ በርብሮ እንዲያመጣ። የኔ ጌታ ታማኝ ነው። በቁራ ያመላ ጌታ፣ ዛሬ ደግሞ በምረት የምረት አምላክ ይዘን እኛ መቸገር ኖ። ኢየሱስ ጌታ ነው። ጌታ ታማኝ ነው። ኑ ተፈወሱ፣ ኑ ዳኑ፣ መስክሩ። እግዚአብሔር በፈውስ አብልቷችሁ ዝም ማለት ነውር ነው። አባት ቲሸርት ገዝቶለት አባቴ ቲሸርት ገዛልኝ ይላል ልጅ። ዞሮ አባቴ ጫማ ገዛልኝ አባት ያደረገውን ነገር መደበቅ ነውር ነው። እኔ አባቴ ያደረገልኝን ነገር አልደብቅም ብዬ የልጅ የሚስ ተንሽ ለሊት በአስር ሰዓት ብዬ ትናንትና ነው ከአዳማ የመጣሁት። መጥቼ ይኸውና በተፈወሰው እጅ ጨፍጭቤ። አምላክ እግዚአብሔር ከዚህ በላይ አብዝቶ ይቀባህ። እድሜህ ረጅም ይሁን፣ እጥፍ እድሜ ይጨመርልህ። እግዚአብሔር ያሳቡን ባንተ ላይ ይፈጽም። እግዚአብሔር ያለውን እቅድና አላማ በጌታ በኢየሱስን ባንተ ላይ ይፈጽም። እድሜህ ረጅም ይሁን፣ ጌታ እስኪመጣ ወይ እኛ ወደ ጌታ እስከምንሄድ ዘመን ሁሉ እንዲሁ በፍቅር እንዲሁ በጸጋ እንዲሁ በቅባት አገልግል። ጠላቶች ከእግርህ በታች ይረገጡ። ግንባርህ እንደ ነሐስ ድንጋይ ይጠንክር። አሜን። ኑ ተፈወሱ፣ ኑ ዳኑ፣ ኑ ነጻ ውጡ። እኔ እግሬን ስፈወስ ሁለት መቶ ሃምሳ ሺህ ብር ይቆረጥ እግርሽ። ከዛ እችን የምትመስል እግር በዚህ ይገባል፣ እቺ ትቆረጥ። ግን ሁለት መቶ ሃምሳ ሺህ ብር ሲለኝ ዶክተሩ ወይ ኧረ አስር ሺህ ብር ሲቆጠር አላየውም። ገና ልጅ ነው የማሳድገው። ለጥ ብዬ ለወድቅ ሰይጣን የቲሜዶ ሜዶው ይዳፋ። እኛ ግን ተፈውሰን ጌታን እናመልካለን። እርጅና አይገድበው፣ አልተማረች አይገድበው! የኔ ወንድ ኢየሱስ የኔ ዝርግፍ ጌጥ ጌታ፣ ሃሌሉያ። ከየት እንደወጣው ስለማቅ እኔ ከጫት ሰፈር ካረርጌ፣ ጫት ከሚቃምበት፣ አባድር ከሚባልበት፣ ጅብ ከሚገበርበት ነው የወጣው። መንጥቆ ያወጣኝ ጌታ የተባረከ ይሁን። ትልቅ ነው ባብድ ብጮህ እንዳትታዘቡኝ ምንድን ነች ብላችሁ። የነካኝ ነገር ግን ነክቶኝ ነው። እናንተም ተናኩ። ክብሩን አባይ ውሰድ። ኢየሱስ ይባረግ። እስኪ ጌታ ስላደረገላቸው ነገር ኢየሱስን አመስግኖት። ይህ ያደረግለት ማነው? ለእሱ ምን ይላሉ? በአንተ ላይ ላለው ጌታ ስሙ ለዘላለም ይባረክ። ቆማችሁ ኢየሱስን አክብሩት! አክብሩት! ሃሌሉያ እንግዲህ ከሶስት አመት በፊት ይቆረጣል የተባለ እግር አሁን ይኸው ሰላም ሆኖ ኢየሱስ ፈውሷቸው ጌታ ነው አሜን አሌሉያ እስኪ የመጨረሻ በጭብጨባችሁ በልልታችሁ ኢየሱስን አክብሩት ፈውሶቱን ላይ ጸና ይሁን ደስ ብሎኛል ስላየሁት ተባረኩልኝ ተባረኩልኝ ጸሎቶትን ይቀጥሉ አስቡኝ በጸሎቶ